ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው። ሌላ ያለው ነገርም አዲስ ነው እና አፍቅር ይላል ነው። ኧረ የምርህን ነው አታውቅም ነበር እስከ ዛሬ። ኧረ አንተ ይመችህ፣ እናንተ ይመቻችሁ። እናንተ በቃም በጣም ተደራጅታችሁ ማለት ነው አንድ ላይ አሁን አብሮአችሁ እስካሉት እስከና አጃቢዎቻችሁ ጭምር አንድ ላይ ሆናችሁ ተደራጅታችሁ የሆነ ትልቅ የማፊያ ግሩፕ የመሰረታችሁ ነው የሚመስሉኝ። እኔ የሚያሳዝነኝ ግን ማለት ነው እቺ አንድ አንድ ልጅ ላይ የዚህን ያክል ተሰባስባችሁ የምታደርጉት ነገር ነው። እውነት እሷ ኮ ቢያንስ ብቻዋን ናት ብቻዋን ናት፣ ራሷን ለመከላከል ብቻ ነው ጥረት እያደረገች ያለችው እና እቺ ልጅ ለመጉዳት የዚህን ያክል መደራጀታችሁ፣ የዚህን ያክል ርቀት መሄዳችሁ ነው እኔ በጣም የሚያስገርመኝ ማለት ነው እና ከሰሞኑ ስታደርጉት የነበረው ነገር ሁሉ አሁን እዚህ ጋር የሆነ ነገር ለመፍጠር እንደሆነ በቂ የሆነ ምላሽ ሰጥቷል ማለት ነው። ሶ ትላንትና የምር ሩታ ልጇን ወስደ ቢሆን ኖሮ ከውሽሚት ጋር አንድ ላይ ምናምን እንተምትሉ እኔ የምሬን ነው። እኔ ሄርሜላ ላይ መፍረድ አልፈልግም፣ እውነቱን ስነግራችሁ ማለት ነው። ሄርሜላ ላይ ምንም አይነት ነገር መናገር አልፈልግም ምክንያቱም እሷ ኮ ግልጹን ተናገረች። የምትሰጠኝ ፍቅር የምትሰጠኝ ክብር አንተን እንዳፈቅረህ አድርጎኛል። እስከ ዛሬ ድረስ ሲጮህበት የነበረው ትልቁ ጉዳይ ይሄ ነው። በነገራችን የቤተሰብ ማለት ነው። እስከ ዛሬ ድረስ ሲባል የነበረው ተው አላስፈላጊ የሆነ ቦታ አትስጣት፣ ተው አላስፈላጊ የሆነ ነገር አታደርግ እየተባለ ይህን ነገር ደጋግሞ ሲያደርግበት የነበረው ነገር ያው ፋይናል ሪዛልቱ ይሄ ነው። የራስህን ቤት አፈረስክ። ድጋሚ ደግሞ ችን ልጅ የማይሆን ህይወት ውስጥ እየሰደድካት ነው ያለኸው እና አሁን ሁለት አጣብቂኝ ውስጥ የቆምክ ሰው ነህ። እና ከዚህ ነገር ውስጥ ማን መጥቶ እንደሚያወጣ እስኪ እናያለን። ማን ወንድ የሆነ መጥቶ ሊያወጣህ እንደሚችል እናያለን። ሩታ እርግጠኛ ነኝ ከዚህ በኋላ ለምታደርጋቸው ነገሮች ዝምታን መርጣ እያንዳንዱን ነገር በዝምታ ትመለከታለች የሚል እሳቤ የለኝም። እንደኔ ማለት ነው። ቀንም ቪዲዮ ሰርቼ የላችኋለሁ ወይም በነገራችን ላይ አሁንም በእሷ ዙሪያ ያሉ ሰዎች ይዘዋት እንጂ ከትላንት ጀምሮ ያቆመችውን የፍርድ ቤት ጉዳይ እንደምትጀምር እየተናገረች ነው። ቤተሰቧም በትላንት በተፈጠረው ነገር በጣም እንትን ብሏል ወይም ስሜታዊ ሆኗል ማለት ነው። ምክንያቱም ገና ከአራስ ቤት ያልወጣ ልጅ ይሄዳሉ ምናምን፣ ከዚህ በኋላ ይሄ ልጅ ሌሎች ነገሮችንም ከማድረግ ወደኋላ ይላል ብለው ስለማያስቡ በጣም በዚህ ነገር ስሜታዊ ሆኗል ማለት ነው። ብቻ እኛ አሁን አንተ ያላወቀ ለመምሰል እየጣርክ ነው እንጂ ከአንተ ቀድመን አውቀናለች ልጅ እንዳፈቀረች ማለት ነው። ምናልባትም ያው የሆነ ነገር እያደረጋችሁ የሆነ እንትን ለማድረግ እየሞከራችሁ እንደሆነ እኮ እናቃለን፣ ግን እንደተፋቀራችሁ እናቃለን። አይደለም ሄርሜላ፣ አንተን ማፍቀሯን፣ አንተ ራሱ ሄርሜላን ማፍቀሯን በደንብ ጠንቅቀን እናቃለን። ከዛ ደግሞ አጃቢዎቻችሁ ጭራሽ ዝግጅት አዘጋጅተው ምናምን ያፋቅሯችኋል። አረ ይመቻችሁ። እናንተ ትለያላችሁ። የእናንተ የትም የሌለ ነው። እኔ ምን እኔ እንደው ሩታ ምን አርገሻቸው ነው ምን ብትበዲያቸው ነው ምን? እኔ እስከዛሬ ድረስ እኮ ምንም ያየነው ነገር የለም ምንም ስታደርጊያቸው አላየንም። እንደው የመጡትን በየዋህነት ቤትሽ አስገብተሽ ስትቀበይ ምናምን እንጂ ሌላ አንድ ነገር ስታደርጊያቸው አላየንም። እና የዚህን ያክል አንቺ ላይ እንዲነሱ የሚያደርጋቸውን ምክንያት አይዶ ነው እንግዲህ እኔ ሊገባኝ አልቻለም። የምታውቁ ሰዎች ካላችሁ እስኪ ነገሩኝ። ለማንኛውም ግን የኔ ውድ ቤተሰቦች እንዴት አመሻችሁ ነው? ደህና አመሻችሁ? ሰላም ነው? አሺ ወይና ነው እንግዲህ የምናውቀውን ነገር እንደ አዲስ ሰምተናል ማለት ነው። ትንሽ ፈገግ ያስብላል አይደለ? እስኪ ሁላችንም አንድ ጊዜ ፈገግ እንላለን። የምናውቀውን ነገር ያው እንደ አዲስ እየሰማን ነው ማለት ነው። ሄርሜላ አብርሽን እንዳፈቀረች እኔ ከዛሬ ሁለት ወር ከ18 ቀን በፊት ነበር የማቀው ማለት ነው። እና ከሁለት ወር ከአስራ ስምንት ቀን በፊት የማቀውን ነገር ዛሬ እንደ አዲስ እየተባለ ነው ማለት ነው። እሱም ኧረ የምርሽን ነው። ኧረ እኔ ከዚህ በላይ በሳቅ አልችልም። ማሪያም ኧረ የምርሽን ነው። ለማንኛውም ማለት ነው። ከዚህ በኋላ ግን ምን የሚከሰት ይመስላችኋል? ያው እነዚህ ልጆች የሆነ ሪዝን ነው እየፈለጉ ያሉት ሩታን አበሳጭተው ሩታን ስሜታዊ አድርገው ሩታ የማይሆን ነገር ስታደርግ ተያይዘው ላጥ ማለት ነው የሚፈልጉት። ቢቻልና ቢሳካላቸው አብርሽ ልጁን ይዞ ቢቀነጠስ ነው ምርጫው ማለት ነው። ግን አይሳካላችሁም። ሁሉም ነገር እንደምታስቡት አይሄድላችሁም። ፈጣሪ የት ሄደ? እያንዳንዷ የምታደርጉትን ነገር እኮ ያለ እውነት እኔ ዛሬ ሩታ ቀን ቲክቶኳ ላይ የፖሰተችውን ነገር አይታችሁ ከሆነ ሁላቸውም ነገሮች ይገባቸዋል ብዬ ነው የማስበው እና ኢቭን አይደለም። ተውት እኮ ሌላውን ነገር ተውት። በደሉን፣ ምኑን ምኑን፣ ማሸማቀቁን፣ ማስለቀሱን ምናምን እርሱትና ያደረጋትን ነገር እዚህ በሚዲያ ላይ የተከታተለ ሰው እንዴት ብላ ነው አሁን ይህን ልጅ መልሳ ልትቀበል የምትችለው የሚለውን ነገር በደንብ ግልጽ አድርጋ ተናግራለች። በነገራችን ተውስሜ ይላል አሁን ይሄ ልጅ አይዶኖ ሰው የራሱ ጉዳይ የፈለገውን ማለት ይችላል። ግን እሱ ሊመለስ አልቻልም ነው አሁን ትልቁ ጥያቄ ነው። ሰው እኮ የፈለገውን ማለት ይችላል። እኛም እዚህ ጋር መተን የፈለግነውን እንበጠረቃለን። ግን ከህይወት አይበልጥም። ከህይወት አይበልጥም። የፈለገው ነገር ሊባል ይችላል። ኦልሬዲ የእነሱ ነገር ሚዲያ ላይ የወጣ ነገር እስከሆነ ድረስ የፈለገው ነገር ሊባል ይችላል። ከህይወት አይበልጥም። ግን ደግሞ እሱ እንደምታዩት ነው። ታጥቦ ጭቃ ነው ጀለሲ ታት ጭቃ ነው። ልብ ገዛ ተመስገን። እንደ መዳን ያለመረዳው ምናምን ሲባል ተመልሶ ሄዶ ይኸው እንግዲህ። እኔ ምን አይነት ሙጠምጢም ነው ግን ያሰራሹ? የእኔ እናት ምን አይነት ሙጠምጢም ነው ያሰራሹ? እኔ ድሮ ልጅ እያለውኝ የማፈቅራት ልጅ ነበረች። እግዚአብሔርም እውነቴን ነው። እኔም ታሪክ ሚስቴ ብትሰማ በዘነዚህ ዘና ነው የምትለይ። ግን ልንገራችሁ፣ ለእናንተ ማለት ነው እና በጣም ነበረ ማፈቅራት እና እውነት እንዴት እንዴት እንደማፈግራት አጠይቀኝ እና ምናልባት አሁን አንቺ አብረሽን እንደዚህ ያደነዘስሽበትን ነገር ባገኝ እኔም እንትንለው ነበረ። ለማንኛውም ግን የሰው ልጅ በጤናው እንደዚህ ይሆናል የሚል እሳቤም አስተሳሰብም የለኝም። እግዚአብሔርን እኔ እየቀለድኩኝ አይደለም። ቀልዱ ቀልድ ነው፣ ግን እኔ ሲሪየስ፣ ቁም ነገር ሳወራ የምሬ ነው ቁም ነገር ማውራው እና ይሄ ልጅ ሄርሜላ ጋር ሲሄድ የሚያሳየው ከፊቱ ጀምሮ ማለት ነው። ከፊቱ ጀምሮ የሚያደርጋቸው የሚያሳያቸው ካራክተሮች በሆነ ነገር እንደተያዘ ሰው ነው። እግዚአብሔርን በቃ ወይ የሆነ ቦታ ወስደን እንጸልይለት፣ ጸበልም እንውሰደው፣ ብቻ የትም ወስደን የልጅ መዳን አለበት። እንዲህ እግዚአብሔርን አረ የልጅ እያጣ ነው ነው ጋይ አረ እያ ተሰቃላ ምናምን ትሉኝ ይሆናል ከመሳት ውጭ ሌላ አማራጭ የለንም። እንግዲህ ሚስት ያለው ትዳር ያለው ልጅ ያለውን ሰው አንዲት ጊደር ልበላት፣ እንደ አንቺማ ጊደር ነሽ እንደሚያልሽ ማለት ነው። ገና ዘልሽ ያልጨለሽ ጊደር ነሽ፣ ቆንጆ ጊደር ማለት ነው። ሞላ ያልሽ ምናምን እና መታ አፈቅርሃለሁኝ ትለዋለች። አይገርምም ጋይስ? ታዲያ ከዚህ በላይ ምንም የሚገርም ነገር አለ? ቤተሰቦች ያውም በሚዲያ ማለት ነው ይሄ ተደብቆ እንኳን ለማለት የሚያሳፍረውን ነገር መታ አፈቅራሃለሁኝ። ገና እኮ ከወለደ ልጅ እኮ የልጅ አባት ከሆነ እኮ ወረ ራሱ አልሞላውም፣ እና መታ አፈቅራሃለኝ አለችው። ረ ቤተሰብ ረረረ! ወዴት ሚዳር እና ጋይ ሳይገርምም? ታዲያ ይህ ነገር ካላስገርምን ምን ሊያስገርም? ለማንኛውም ለማንቻውም ሩታ ጠንከር በይ። እኔ እግዚአብሔርን የህግ ባለሙያዎችን አቃለሁኝ። እኔ ተባበርሻለሁኝ። እነዚህ ልጆች ግድ የለሽም ግድ የለሽም፣ አንድ ወርም ይሁን አስራ አምስት ቀንም ይታሰሩ። ሰው አራት ግርግዳ ውስጥ እንደዚህ ሲገባ ነው ወደ ራሱ የሚመለሰው። እግዚአብሔርን እኔ የምሬ ነው ምላችሁ ይስ የምሬ ነው ምላችሁ። እንደዚህ አራት ግርግዳ ውስጥ ሲገባ የሰው ልጅ ወደ ራሱ ይመለሳል። እኔ ገብቼ ስላየሁት ነው። ከኔ ተማሩ። ታውቃላችሁ እኔ ገብቻለሁኝ እኮ እንደ አብርሽ አድርጎኝ ነበር እኮ የሆነ ሰዓት እና አራት ግርግዳ ውስጥ ስገባ ነው ወደ ራሴ ወደ ቀልብ የተመለስኩት። ይሄ ልጅ እኔ ተባበረሻለሁ የሕግ ባለሙያ ምናምን እጠቁምሻለሁ እና አራት ግርግዳ ውስጥ አንድ አስራ አምስት ቀን ይቆይ። እግዚአብሔር ምንም የሚቀንስበት ነገር ብዙ ነገር ተምሮ ነው የሚወጣው። እነዚህ በአጠገቡ የሚጨፍሩ ሰዎች እራሱ ከሁለት ከሶስት ቀን በላይ ተከታትለው እንደማይጠይቁት ይረዳል። ብዙ ነገሮችን ያውቃልና ዝም ግድ የለሽም ግድ የለሽም ሩታይ። ለማንኛውም እየሳኩ ሳውራ እየቀለድኩ እንዳይመስላችሁ ላዋዛላችሁ ምናም ብዬ ነው። ኒዌይስ ያው የምናውቀውን ነገር ነው የሚላም የተናገረችው። እንግዲህ ነገ ደግሞ እንዳላወቀ ዘውኗ አልጀለስ ምን እናያለን እናቃለን። ግን የአንተንም ምላሽ እኮ እናቃለን እንደምታፈቅራት እኮ ያቃለኝ አብርሽ፣ እግዚአብሔርን አቃለ እግዚአብሔርን አልኩኝ። ጋይ ግን ያው አቃለኝ፣ እንደሚያፈቅራት አቃለኝ። ለማንኛውም ብዙ ሳልቀደድ ልዝጋው። ነገ የአብርሽን ምላሽ ቀድሜ ሰምቼ እንደምነግራችሁ ቃል ገባላችኋለሁ። ወዳችኋለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።